እሺ የምንመለከተው ጀነት የሚገባ ሰው ሙስሊም ብቻ ነው። ይሰማል አይደል? እቴ ይሰማል ይሰማል። ጀነት የሚገባው ሙስሊም የሆነ ሰው ብቻ ነው። ከዛ ውጪ ማንኛውም አካል ጀነት ሊገባ አይችልም። የአላህ መልእክተኛ፣ ዓለይሂ ሰላቱ ወሰላም፣ ኢማሙል ቡኻሪ እና ኢማሙ ሙስሊም ረህመቱላሂ ዓለይሂማ በዘገቡት ኢነሁ ላየድኹሉል ጀነተ ኢላ ነፍሱን ሙስሊማ

ከኢስላም ውጪ ሌላ ሃይማኖት የሚፈልግ ሰው ከእሱ ተቀባይነት የለውም፣ እሱም የመጨረሻይቱ ቀን ተከሳሪዎች ይሆናል በማለት በዚህ መልኩ ይነግረናል ማለት ነው። ማንኛውም ክርስቲያን ግን ቃል በቃል ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ሊያሳየን አይችልም። ምክንያቱም ክርስቲያን የሚለውን ሃይማኖት ራሱ ሰዎች ናቸው ሰብሰቡ ብለው የሐዋርያት ሥራ ላይ እንደምንመለከተው ክርስቲያን እንደተባሉ ይነግሩናል። ግን ኢየሱስ ክርስቶስ ሆነ ማንኛውም ነቢይ ክርስቲያን ሁኑ ገነት ትገባላችሁ ብሎ ያስተማረ ነቢይ እንደሌለ በግልጽ እንመለከታለን ማለት ነው። አላሁ ስብሓነሁ ወተዓላ ኢስላምን እንድንይዝ ነቢያት ባጠቃላይ ኢስላምን ሙስሊሞች እንደነበሩ በርካታ ማስረጃዎች ከቁራን መመልከት እንችላለን። በዚህ መልኩ እኛ ዲፌንድ እናደርጋለን ማለት ነው ሃይማኖታችንን ለምሳሌ ነቢያት ሃይማኖታቸው ምን ነበሩ ስንል፣ ሙስሊሞች ነበሩ ባጠቃላይ ብለን ነው እኛ። ምን መልሰው ማስረጃ ከተባለ የአቡል አንቢያ የአላህ መልእክተኛ አለይሂ ሰላቱ ሰላም ምናሉ፣ አልአንቢያኡ ኢኽወቱን፣ አልአንቢያኡ ኢኽወቱን። ነቢያት ምንድናቸው ወንድማማቾች ናቸው። ወዲኑሁም ዋሂድ፣ ሃይማኖታቸው ደግሞ አንድ ነው። እሱም ምንድነው ኢስላም ነው ማለት ነው። በዚህ መልኩ እናያለን። አላሁ ሱብሓነወተዓላ የደነገገው ብቸኛው ሃይማኖት ኢስላም ነው። እነ ዲነ ኢንደላሂ ል ኢስላም ሃይማኖት ብሎ ማለት አላህ ዘንድ ኢስላም እንደሆነ ብዙ ቦታ ካሳየም በኋላ ኢብራሂም ዓለይሂ ሰላም ሙስሊም እንደነበረ ያሳየናል ቁርአን ማለት ነው። በሱረቱ አሊ ዒምራን ምዕራፍ ሶስት ቁጥር 67 ላይ ምን ይላል? ማካነ ኢብራሂሙ የሁድየን ወላ ነስራንያ ኢብራሂም አለ ሰላም አልነበረም። የሁድየን የሁዳ አልነበረን፣ ወላ ነስራንያ ክርስቲያንም አልነበረም። ነገር ግን ምን ነበር? ወላኪን ነገር ግን አነ ሐኒፈ ሙስሊማ፣ ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር በማለት ኢብራሂም አለ ሰላም ሙስሊም እንደነበረ ይነግረናል። ዛህሩ መታለች ትቀጥላለች ማለት ነው

ተሸካሚ ነው ይባላል። እሺ እና ማለት እና እኔ የዋንችን በእክሉን ለውሱ አድርሹ ለምንድን ነው በዚህ መልኩ ማውራት የምትፈልጉት? እናንተ የፈለጋችሁት ይህን ምርጫ ያደረጋችሁት ማለት ይህ ምርጫ በት ምክንያት አንዱ አምላክ በብቸኝነት እንዲመለክ ነቢያቶች ሁሉ ለዚህ ነበረ ሲሰብኩ የነበረው። ይህንን ነበረ ሲሰብኩ የነበረ አንዱ አምላክ ይመለክ ዘንድ በብቸኝነት ይመለስ ዘንድ እኛ ደግሞ ጥሪ እናደርጋለን። የነቢያትን ፈለግ እየተከተልን ነው። የተፈጠረበት ዓላማ አንዱን አምላክ በብቸኝነት ልንገዛ ነው እንጂ ሶስት አካላቶችን ወይም ደግሞ ከዛ በላይ ያሉ ወይም ጣዖታትን ከዛ በፊትም ከዛ በኋላ የመጡ ልንገዛ ልናልልንገዛ ልንገዛ የሚገባ ነቢያትን የላከውን አንዱና ብቸኛውን አምላክ ሰማያትና ምድርን ያለጌጤ የፈጠረው ነው። ይህም ብቸኛ አምላክ ደግሞ እና መልክ ስለሚገባ እኛ ወደዚህ አምላክ ወደ ነቢያት አምላክ ወደ አንድና ብቸኛው አምላክ ሰማያት ወደ ምድር ወደ ፈጠረው አምላክ ጥሪ እናደርጋለን። ለዛ ነው እዚህ ቁጭ ብለን ያለን። እናንተንም ወደዚህ ጥሪ እናደርግልሃለን። መወያየት የምትፈልግ ከሆነ፣ መጠየቅ የምትፈልግ ከሆነ የፈለግከውን ጥያቄ መጠየቅ ትችላለህ። እኔ ጥያቄ ጥያቄ ማንም ጥያቄ ማንም ጥያቄ አያጣም ግን እኔ የምከራከርበት አቅም የለኝም። በእውነተኛው መንገድ ላይ በሆነም የእውነተኞቹን ትምህርት ግን እውቀትን ያው አልነጠኩበትም። ሰው ለመመለስ ለመማርም ለማስተማርም ያው መጠንከር አለበት። የሚያስተምር ሰው እውቀት ሊኖረው ይገባል። የተማረ ሰው መሆን አለበታል። ከተማርከው ማለት ትንሽ ላይ በማለት በዚህ በውስጥ አብዛኛው በውጭ የሚኖሩ በቃ ደካማ ደካማዎቹ የሚገኙበት ነው። ይሄ ላይ እኔ በተከታተልኩበት መንገድ እስካሁን ድረስ ያየሁትን የተከተልኩት ነገር የሆነ ጠንካራ ያለ ሰው ሲገባ ታስጡታላችሁ። በቃ ያልሆነ ያልሆነ ነገር ብላችሁ ጠንካራ ያለ ሰው ሳይሆን ሳላቤቱ ሲገባ ያለ ሰው ሳይሆን ጠንከር ያለ ሰው ሲሆን ተሳዳቢ ሰው ከመጣ ነው። ኛም ነበር ሙግትን ይዞ የሚመጣ ከሆነ ማለት ነው የሚሞግት በስርዓት ማስረጃ የሚያቀርቡ ከሆነ እኛ በስነ ስርዓት እናወራሉ። ነገር ግን ዝም ብሎ እንተፈንተ የሚያወራ ከሆነ ውሸት ከሚያወራ ከሆነ ያወራ ከሆነ አይ ተሳዳቢ ሰው፣ የሚሳደብ ሰው ከሰውነት ደረጃ ላይ ቀቀለ ሰው፣ ተሳዳቢ ሰው ሰው በትክክለኛው መንገድ ይከተላል።

እውቀታችሁም እውቀታችሁ ነው። በምትሽምቃታችሁ ሲኖራ እናታችን ጉዳይ ማለት ነው። በዚህ ደረጃ ነጥና እስከ መጨረሻው ድረስ ከአንገት ድረስ እንከራከራለን የምትሉ ከሆነ ለምንድ ነው በዚህ በላይ ውስጥ ማውራት የምትፈልጉት? እናን ለምን ወጣ ብላችሁ። እሺ ነቢዩ ሰላም ነው አወረዱት ነገራችን ላይ እዚህ ይሄ ላይ ነው። ወደ አንደኛ አንድና ብቸኛው ፈጣሪ ወደ ነብያቶች መንገድ ሙስሊሞች የሚጣሩበት ላይቭ ነው። የሆሱ ወንድማችን ሆሱ ቤት ነው። ወደ ነብዮች ነብያቶች መንገድ ነው የሚጠራው። ወደ እስልምና ቀጥተኛው ሃይማኖት ነው የሚጠራው። አጠራሩ ወይንም አካሄዱ ትክክል አይደለም የምትሉ ሰዎች ትክክል ያልሆነበትን እንትን ማቅረብ ነው ከቻላችሁ በዚህ በዚህ ትክክል አይደለም፣ ይሄ መስተካከል አለበት እንጂ ለምን ወደ አላ ስን ታ መንገድ ትጠራላችሁ ማለት ትክክለኛ እንትን አይደለም፣ አካሄድ አይደለም። ምናልባት እንደ ሌላ ላይ ዝም ብለን እንዲሁ ተጫዋውተን እንውጣ አይነት እንትን ካለ፣ ሌላ ሌላ እንትኖች አሉ፣ ቤቶች አሉ፣ እዛ ላይ መግባት ትችላላችሁ። እዚህ ለምትገቡ ሰዎች አንድ ስለ እምነታችሁ ትጠይቃላችሁ። ምስሊም ካልሆናችሁ እምነታችሁ ላይ ያላችሁን አቋም ትገልጻላችሁ፣ ትጠየቃላችሁ፣ ጥያቄ ትመልሳላችሁ። ጥያቄ ካላችሁ ትጠይቃላችሁ፣ ይመለስላችኋል። ይሄ ነው እና ምናልባት ግልጽ ካልሆነላችሁ ይሄ ነው። ከዛ ውጭ ግን እዚህ ላይ ገብቶ እህት ወንድሞችን ሰዓታቸውን ማባከን ወይ ደግሞ ሎጂካል ያልሆነ ጥያቄ መጠየቅ ትክክል አይመስለኝም። ለዛ ከዛው ተዘጋጅታችሁ ነው እንደዛ ጥያቄ ካላችሁ እና ማወቅ የምትፈልጉ ነገር ካለ ለመማር ከፈለጋችሁ ተዘጋጅታችሁ ግቡ እንጂ ለምን ሃይማኖት ታስተምራለ ለምን ቀጥተኛው መንገድ ተሰብካለ ማለት ትክክል አይመስለኝም። እና ነቢዩ አለክ አሎ ጥያቄ ከመሰረቱ ትክክል እንዳልሆነ ነው እየገለጽኩልህ ያለው። ሁለተኛ ደግሞ እንደ ጥያቄ ሁኔ እውቀት የለኝም ብለህ ነበረና ቀጥተኛ መንገድ ላይ መሆንን እርግጠኛ ነኝ ነገር ግን እውቀት የለኝም የሚል ነገር አንስታለ። እውቀት ከሌለት ቀጥተኛ መንገድ ላይ መሆንን እንዴት አወቅክ አንተ? እኔ በምትከተለው መንገድ እውቀት ከሌለ ትክክል መሆኑና አለመሆኑን እንዴታውቅ? ትክክል መሆኑና አለመሆኑን በምትከተለው ትክክል መሆኑና አለመሆኑን እንዴታውቅ? የሚማር ሰውና ጭንቅላት ያለው ሰው ሰው ራሱ ያስፈልገው ሰው ራሱ ያስፈልገው። እንዲሁ እንዲሁ ፊት ለፊት ያሉት ምድር ላይ የተሰሩት ነገሮች ሁሉ በምሳሌ የተሰሩት ነገሮች ሁሉ ያስተምራሉ። ይሰማል። ይሰማል። እምነትህ ምንድን ነው አንተ? አይ ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦርቶዶክስ እንድትሆን ወይንም ክርስቲያን እንድትሆን ያዘዘክ ማን ነው? ማስረጃ ስጠንና በዛ ላይ እህቶችም አሉ፣ እናወራለን ይሄ ኦርቶዶክስ እንደሆነ መጀመሪያ እንግዲህ ስፈጠር ስወለድ በእናት አባት ጉያ ነኝ። እንግዲህ እኔ ራሴን እስካውቀውና የጥበብ መንገድ እስክመረምር ድረስ በእናት አባት ጉያ ውስጥ ሳድግ ለውቀት ደረጃ እስክደርስ ድረስ በነሱ ልክ ነበርኩ፣ በነሱ ውስጥ ነበርኳ። ካደኩ በኋላ እውነት መሆኑን እያወቁት እየተከተሉት እሄዳለሁ። እውነት የሆነውን ነገር አይወራሉም፣ ያልሆነውን ነገር መልሰዋል። ጨረስክ? አዎ። እንደምን ወሰላ አይታ ይቻላል ጥያቄ ጠይቃለ። ነቢዩ ኦርቶዶክስ እንድትሆን ወይንም ኦርቶዶክስ ትክክለኛው ሃይማኖት ነው፣ ክርስትና ትክክለኛ ሃይማኖት ነው ብሎ የሰበከ ወይንም የነገረክ ያዘዘክ ማን ነው? ነው ጥያቄ እንጂ ያው ከወላጆች ወላጆች ያሉበትን እምነት ይዞ ተወልዶ እዛ ላይ ማደግ